አሰላሙአለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው ወይ? ጓደኞቼ፣ የዩቱብ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? በጥፊ ያቀለቀጠችበት እንዴት ነው? ስራ እንዴት ነው? ጾም አለቀብን ማለት ነው። አለቀብን ነው የምንለው። የምር በጣም ሄደ ጊዜው ማለት ነው። ዛሬ ሀያ አምስት ነው። እንግዲህ መልካም ኢድ እያልን ልንመጣ ነው ማለት ነው። ኢንሻላህ ጠብቆን በሚቀጥለው ሂዱ ማለት ነው። ዛሬ ደግሞ ይጀላችሁ የመጣሁት ሰዎች ማለት ነው አይደል፣ አዲስ ሰዎች ናቸው። መቼም እናንተ ከነዚህ ሰዎች ስለማትነቀሉ እኔ የሚጀላችሁ መጣሁ ማለት ነው። ድምፅ ግን ልክ አይመስለኝማ። ያው ያኛውም ድምፅ ያኔ በራስሽ ድምፅ አድርጊው ስትሉኝ ምን ላድርግ? ለቻናሉም ጥሩ አይደለም። በዛኛው ድምፅሽ በኖርማል ድምፅሽ ነይ ስላላችሁኝ እንዳርግ እናንተ እንዴት ሲበል ኒኮል እናንተ አልሆነው ነገር የለኝማ ለሆናቸውም ወደ ገደለው ሲገባ ማለት ነው። ፈኪና እንዴት ነው ያመረባቸው? ባካችሁ ተጣልቶ መታረቅ አሪፍ ነው ልበት የሚል በጣም ነው ያማረባቸው። እንግዲህ ዛሬ አንዲት የፈረድባት ያው የፈረድባት በሩዝያው ነው የፈረድባት የመድያም ቅመም እንዴዝ እንዴዝ አርገሽ አስረተሽ አልብሽልን ብለው ለወይዘሪት ያው ወይዘሪት በሏት ቢታንያ ማለት ነው። ወይዘሪት ዙዙ ፋሚሊ ነው። በነገራችን ለቻ ነው የሚለው ለወይዘሪት ቢታንያ አዝዘው ነበረ። እንዳዘዙትም እንግዲህ ፏህ ፍሽ ብለው መጥተውልናል ማለት ነው። እድሜ ለመዳም ቅመም ማለት ነው። ያው እንግዲህ አንዳንድ ሰዎች ሰው ሲልኩ ስማቸውን አይገልጹም። ለምን? መልሱን ለእናንተው ትቼዋለሁ ስለምታቁት ማለት ነው። ሶ ከዛ በመቀጠል ስለዚህ ሌላው ነገር ደግሞ ማለት ነው እነ ሐይሜ ቀሩ እነ ሐይሜ ቀሩ ምኑ ነው ነው እናንተ እንዲሁ ኢንስትግራምም ቲክቶክም ዩቱብም እየሄዳችሁ እነሱን እየተከታተላችሁ አሁን እስካሁንም አልገባችሁም ማለት ነው። የእነሱ ነገር ብዙ ያልገባችሁ ሰዎች አላችሁ። ለምንድን ነው ያልገባችሁ? ዛሬስ ደግሞ እንዲያውም እዚህ ጋር ስክሪንሽ ላይ እንደምታዩት የምንነበረ የሆነ ጽሁፍ አለ። የሆነ ችግር ተፈጥሯል አይነት ነገር በእንግሊዝኛ የተጻፈው፣ እኔ ግን አስጠርጉሜ ነው ያመጣሁት። ራሴ ነኝ የተረገምኩት። ባይዘወት ነው ያመጣሁት ጽሁፉ እንደምታዩት ማለት ነው። ምን መሰላችሁ ጓደኞቼ እስከዛሬ ተጨነቃችሁ ተጠበባችሁ፣ ለነሱ ብላችሁ ምናምን ነገር ያው እኔንም ጨምሮ በሉት በቃ አያ ችግር የለውም። እስከዛሬ በጣም ብዙ ቦታም ደርሰዋለን ብዙ ነገር ካአሁን በኋላ ስለማይለያዩ አትጨነቁ፣ እራሳቸውን አትጉዱ። ከዚህ በፊት እኮ ያለቀሰም ሰው አለ አይደል? ያለቀሰ ያለቀሰ ሰውን የራሱ አውቃለሁኝ። ግሩፕ ላይ እዚሁ እዚሁ ዩቱብ እንዴ፣ እናንተ ቆይ፣ እስከ ዛሬ እንዴት ነው አይዳቸውን? እነሱ እኮ አሁን ይችን አይዲያ ለመፍጠር ነው ጠፋ ያሉት እንጂ የሆነ ነገር ተፈጥሮ አይደለም። ለምን አይገባችሁም? ብዙ ሰዎች ምን ተፈጥሮ ነው? ለምን ለምን አልመጡም? ዛሬ በተለይ ዛሬ መሆነው ሆነው ቀሩ የሚለው ጥያቄ በጣም ብዙ ነው። በጣም እኔ ግን አልጠየኩም። ለምን አይዲያቸው ገብቶኛል በቃ በዚች አይዲያ አሁን እኛ ጥጥጥጥጥ ብለን አሁን በቃ በዛ በዚ ከላይ ተላይ ተታች ብለን ተጻፍን ምናምን በኋላ ካሶሩ በኋላ ይመጣሉ። አሁን እነሱ አንድ ላይ ሆነው እናንተ፣ ታዲያ ምን አስጨነቃችሁ? ቆይ ቆይ፣ ሌላ ነገር አያስጨንቃችሁም? ሌላ ነገር የሚያስጨነቃችሁ ነገር የለ። እነሱ እኮ ይሄ ስራቸው ነው፣ አይዳቸው ነው፣ ይህ ነው ደለም ነገባን። እናንተ ቆይ እኔ ማለት ያው ለክፉ ነገር ሳይሆን አትጨነቁ። ብዙ ጭንቀት ብዙ ሀዳ በቃ ብዙ ነገር እናረግ ማረግ የምንፈልግ ብቻ ሳይሆን ያኔ ብዙ አይነት ስራ ያለን ሰው ነንኛ። በጣም ብዙ ነገር የሚጠብቀን ስለዚህ ስለነሱ መጨነቅ እነሱ እንኳን አይላዩም። ካሁን በኋላ እንዴ ምን ሆናችሁ ነው? ሌላ ችግር የተፈጠረ ነገር አለ ብዬ አላስብም። ከአሁን በኋላ ቢፈጠርም እነሱ እንደተፈጠረም እንደማይቆጥሩት እርግጠኛ ነኝ። በምናየው ነገር ማለት ነው። እንግዲህ በሶሻል ሚዲያ እንደዚህ ተሆኑ፣ በውስጥ መስመር ምንን እያደረጉ እንደሆነ የምን ላይ እንደሆነ የሚያሳይ ነው። እናንተ አይገባችሁም። እንዲህ እና ደግሞ እንደዚህ ቢጣሉም እንኳ ተመልሰው ይታረቃሉ እና ደግሞ ለነሱ የስራቸውን አይዳ ይሰፋል። በስ ሌላ ነገር የለውም እኮ እንደምታዋቸው አህሙና ፈኪ ራሱ ተጣሉ። ብዙ ነገር ራሱ በሚዲያ እሷም አውርታለች እሱም እንደዚሁ ምናምን ነገር ያው ሰምታችሁ ከሆነ ማለት ነው። አሁን ግን አንድ ላይ ናቸው፣ ታርቀዋል አይደለም። ስለዚህ አትጨነቁ። የመዳም ቅመሞች ወሽኛውን የሚያስጨንቅ ነገር ትንሽ እየነገር ነው የሚበቃ እኔ ይሄን ያልኩበት የራሴ ምክንያት አለኝ። ለምን መሰላችሁ? ከዚህ በፊት የሆነ ልጅ ስታለቅ ሳይቻት ማለት ነው ለምሳሌ ከሶስት ሳምንት በፊት መሰለኛ ከሶስት ሳምንት በፊት በነበረው ጠባቸው በነበረው ግርግራቸው ምናምን ነገር እኔ ሲያላቱ ስላየሁኝ ነው ማለት ነው። እና አሁን እነሱ ማለት ነው እኔ እንደተረዳሁት፣ እናም ደግሞ ይሄ ግልጽ ነገር እኮ ነው። አሁን የሆነች ነገር ፖስት አድርገው በዛች ነገር ጭጭጭጭጭ ስለምን አሁን በቃ አውርተን በቃ እኔ ዝም ለማበጣጠ ነው ምናምን ምናምን ነገር እስከምና በቃ ነው እነሱ የሚጠብቁት ማለት ነው። እንዴ አታውቁም እስከ ዛሬ? ስለዚህ ከአሁን በኋላ ማወቅ ይኖርባችኋል። አሁን ይሄን ቪዲዮ ላይክ እና ሰብስክራይብ አድርጉትና ማለት ነው ከዛ በኋላ ይገባችኋል ማለት ነው። ዝም ብላችሁ በነገራችን ላይ ማለት ነው እኔ እንዲያየሁት ከሆነ እኔ ራስ ያየሁት እስካሁን ያዳመቅኩት ቪዲዮ የለኝም። የሆነ ጽሑፍ ምናምን ምናምን ነገር አይቻለሁ ማለት ነው። ግን እንደዛ አይደለም ጋይስ እንደዛ አይደለም። ዝም ብሎ ነው በቃ ሰው እኮ አንድ ትንሽዬ በቃ አንድ አራተኛ እውነት ካለች በቃ ውሸቱን አንድ በቃ አንድ ሁለተኛ ያደርገዋል። አንድ አራተኛ እውነት እያለ አንድ ሁለተኛ ውሸት ያደርጉታል ማለት ነው። ስለዚህ ጨምረው ያቺ ተባዝታ ምናምን ነገር ተባዝታም ሆነ ተደምራም ሆነ ተካፍላም በቃ ተገና ተገና ትወጣለች ማለት ነው። እና ጋይዝ ይሄን መናገር የፈለኩበት ምክንያት አለኝ ያልኩበት ምክንያት ማለት ነው፣ መሰላችሁ ከዚህ በፊት የሆነ ኮሜንት አይቼ ነው። ማን ነው እንዴ እኔ ተደብቆ እነሱን የሚከታተለው የሚል ኮሜንት አየሁኝ። ለነዛ ነው አድርሱላቸው፣ ሸራ አድርጉላቸው ማለት ነው። ለማናቸውም ለሁሉም ነገር ፒስ።